የማኑዋል ደረሰኝ ህትመት ፈቃድ ለማግኘት ማሟላት ያለብን መስፈርቶች ምን ምን ናቸው የሚለውን ጥያቄ በተመለከተ ደግሞ የማኑዋል ደረሰኝ አጠቃቀምና አስተዳደር መመሪያን ለማሻሻል በወጣ ቁጥር 188 ዝባር 2017 መሰረት ልዩ መለያ ኮድ ወይም ዩኒክ ኪር ኮድ ያለው ደረሰኝ ለማሳተም የማኑዋል ደረሰኝ ህትመት ፈቃድ ለማግኘት ማሟላት ያለብን ቅድመ ሁኔታዎችን እንደሚከተለው አስደምጣችኋለሁ። በኢንቨስትመንት ሂደት ላይ ያለና የንግድ ስራ ያልጀመረ ሲሆን ከተከፋይ ሂሳብ ላይ ለተቀነሰ ግብር የሚሰጥ ደረሰኝ ለማሳተም የግብር ከፋይ መለያ ቁጥርና የኢንቨስትመንት ሰርቲፊኬት ማቅረብ ያለበት ሲሆን፣ የንግድ ስራ ፈቃድ ያላወጣና የመደበኛ ሽያጭ ያልጀመረ ሰው የሙከራ ምርት ለመሸጥ ወይም ከግንባታ ስራ የተረፈ ዕቃ ለመሸጥ የሚያገለግል ደረሰኝ ለማሳተም ከሆነ ደግሞ ከግብር ከፋይ መለያ ቁጥርና ከኢንቨስትመንት ሰርቲፊኬት በተጨማሪ ምክንያቱን የሚገልጽ ደብዳቤ ማቅረብ ይኖርበታል። ማንኛውም ደረሰኝ ለማሳተም ጥያቄ የሚያቀርብ ሰው ለማሳተም የሚፈልገውን የማንዋል ደረሰኝ አይነትና ብዛት ከደረሰኝ ናሙናው ጋር በደረሰኝ ህትመት መጠየቂያና መፍቀጃ ቅጽ ላይ በመሙላት ታክስ ለሚከፍልበት ቅርንጫፍ ጽህፈት ቤት ማቅረብ ያለበት ሲሆን በንግድ ስራ ላይ የተሰማራም ሆነ ያልተሰማራ ሰው በሚታተመው ደረሰኝ ላይ የንግድ የንግድ ወይም የድርጅቱ የንግድ ምልክት ሎጎ እንዲካተትበት ጥያቄ ያቀረበ እንደሆነና እንደሆነ ከኢትዮጵያ አእምሮአዊ ንብረት ጽህፈት ቤት የንግድ ምልክቱ የተመዘገበበትን ማስረጃ ማቅረብ እንደሚጠበቅበትና የንግድ ስም እንዲጠቀስ ከፈለገም የንግድ ስም ምዝገባ ምስክር ወረቀት ማቅረብ ይኖርበታል። እንዲሁም ታክስ ከፋዩ እንዲታተም የሚፈልገውን የደረሰኝ ናሙና ሲያቀርብ በመመሪያው ላይ ማለትም የማንዋል ደረሰኛ አጠቃቀምና አስተዳደር መመሪያን ለማሻሻል በወጣ መመሪያ ቁጥር 188 ዝባር 2017 ላይ ከተገለጸው የደረሰኝ ናሙና ቅጽ ጋር በማመሳከር ደረሰኙ ሊይዛቸው የሚገቡ መረጃዎችን ስለማሟላቱ ፍቃድ ከመሰጠቱ በፊት መረጋገጥ ያለበት ስለመሆኑና ከተገለጹት በተጨማሪም የማኑዋል ደረሰኝ ሊይዝ የሚገባውን መረጃ ያካተተና ማሳተም የሚፈለገውን የደረሰኝ ብዛትና አይነት ናሙና ማቅረብ ይኖርበታል። እንዲሁም በንግድ ስራ ላይ የተሰማራ ታክስ ከፋይ የግብር ከፋይ መለያ ቁጥርና ህጋዊ የንግድ ስራ ፍቃድና ምዝገባ ሰርቲፊኬት ማቅረብ ያለበት ሲሆን ከተከፋይ ሂሳብ ላይ የንግድ ትርፍ ግብር ቀንሰው እንዲያስቀሩ ውክልና የተሰጣቸው ድርጅቶች፣ መስሪያ ቤቶች ወይም ግለሰብ ነጋዴዎች ከተከፋይ ሂሳብ ላይ ለተቀነሰ ግብር የሚሰጥ ደረሰኝ ለማሳተም የግብር ከፋይ መለያ ቁጥር ማቅረብ ይኖርባቸዋል። በተጨማሪም የተጨማሪ እሴት ታክስ ቀንሶ ገቢ የማድረግ ኃላፊነት የተጣለበት ወኪል ከሆነም የታክስ ከፋይ መለያ ቁጥር ማቅረብ ይጠበቅበታል ማለት ነው።